ሰላም የኔሄልዝ ቤተሰቦች እንዴት ናችሁ? በተለየ ዝግጅት በተመሳሳይ ፕሮግራም ደግመን ስለተገናኘን በጣም ደስ ብሎናል። ዛሬ የምናየው አንድ ጥያቄ ነው። ይህም እርግዝና ምን ያህል ገንዘብ ያወጣል የሚል ነው። ይህ ማለት ምን ማለት ነው? ወደዚህ ርዕስ ጠልቀን ከመግባታችን በፊት የኔሄልዝ ምንድን ነው? ከሴቶች ለሴቶች ምን ያበረክታል? የኔሄልዝ በሴቶች የጤና አጠባበቅ ዘርፍ ላይ ቀዳሚ በመሆን እንዲሁም የተለያዩ ቴክኖሎጂዎችን በመጠቀም ሴቶች በስነተዋልዶ ውሳኔዎቻቸው ላይ በሙሉ መተማመን እንዲሁም በሙሉ እውቀት ላይ ተመስርተው እንዲወስኑ ያደርጋል። ይህም የሚሆነው በባለሙያ በሚዘጋጁ ማንኛውም ሰው በነፃ በሚያገኛቸው የተለያዩ ጽሁፎች፣ መልእክቶች፣ ስልጠናዎች እንዲሁም ደግሞ ምስሎች ነው። ስለኛ ይህን ያህል ካልናችሁ ወደ ዛሬው ርዕሳችን እንመለስ። ራስሽን በዚህ ሁኔታ ላይ አግኝተሽ ይህን ቪዲዮ እየተከታተልሽ ከሆነ በቪዲዮ መጨረሻ ላይ ማወቅ ያለብሽን መረጃ እንዲሁም እገዛ እንደምታገኝ ባለሙሉ ተስፋ ነን። እንተዋወቅ። ዶክተር አዲስ አለማየሁ እባላለሁ። በዛሬው ፕሮግራማችን አንዲት ሴት እንደጸነሰች ካወቀችበት ጊዜ ጀምሮ በሰላም እስከምትገላገልበት ጊዜ ድረስ በእያንዳንዱ ጉዞዋ ላይ የሚያስፈልጓትን ወጪዎች በሰፊውና በዝርዝር እንመለከታለን። እኛ በባህላችን የለመድነው ልጆች በእድላቸው ያድጋሉ ወይም ደግሞ የራሳቸውን እድል ይዘው ይመጣሉ ብለን ነው የምናስበው። በዚህም ምክንያት ብዙ ሴቶች ወይም ደግሞ እናቶች አስፈላጊውን ዝግጅት ቀድሞ ባለመዘጋጀታቸው ወይም ደግሞ የሚያስፈልጓቸውን ነገሮች በዝርዝር ካለማወቃቸው የተነሳ በእርግዝና ጊዜ እንዲሁም ደግሞ ከእርግዝና በኋላ አስፈላጊ ላልሆኑ ወጪዎችና እንግልቶች ይዳረጋሉ። ስለዚህ አንዲት ሴት መፀነሷን ካወቀችበት ጊዜ አንስቶ በሰላም እስከምትገላገልበት ጊዜ ድረስ ምን ምን ያስፈልጓታል የሚለውን በዛሬው ፕሮግራማችን በደንብ እንመለከታለን። ከመጀመሪያው እንጀምር። መፀነስሽን አወቅሽ፣ ግን ይህንን ልታቂ እንዴት ቻልሽ? ይህንን ያወቅሽው ወይ ቤት ውስጥ መመርመሪያ ገዝተሽ ነው አሊያም ደግሞ ወደ ጤና ተቋም ሄደሽ ተመርምረሽ ነው። ስለዚህ እዚ ጋም ከሁለት አንዱ ወጪ ይጠብቅሻል ማለት ነው። መጸነትሽ ከታወቀ በኋላ የጤና ባለሙያሽ የመጀመሪያ ክትትልሽ መቼ ሊሆን እንደሚችል ይነግርሻል። በመጀመሪያ ክትትልሽ ወቅትም ምን ያህል ጊዜ እንደሆነሽ የምትወልጅበት ጊዜ ደግሞ መቼ እንደሚሆን በግምት የደም ግፊትሽን፣ የደም ምርመራ፣ የሽንትና የአልትራሳውንድ ምርመራዎችን ያደርግልሻል ቀጣይ የሚሆነው ደግሞ እንደ የደም ምርመራ ውጤትሽ ታይቶ አስፈላጊ ቪታሚኖች እና ተጨማሪ አጋሽ ሰፕሊመንቶች ይታዘዙልሻል። ከነዚህም ሰፕሊመንቶች መካከል ከእርግዝና ወቅት አንድ ወር በፊት እንዲሁም ደግሞ በእርግዝና ጊዜ የሚወሰደው ብዙ ቪታሚኖችን አንድ ላይ የያዘው የፕሪናታል ቪታሚን፣ እንዲሁም ፎሊክ አሲድ፣ አይረን እና ካልሽያም ናቸው። በተጨማሪም እንደ የአስፈላጊነቱ ቪታሚን ዲ እና ኦሜጋ ስሪ ሊታዘዝልሽ ይችላል የጤና ባለሙያሽ እነዚህን የሚያዝልሽ እነዚህን ሰፕሊመንቶች እና ቪታሚኖች የሚያዝልሽ ልጅሽ ከመጀመሪያው ጊዜ ጀምሮ ማግኘት የሚያስፈልገውን እና ማግኘት ያለበትን ቪታሚኖች እና ሰፕሊመንቶች አግኝቶ ጤነኛ ሆኖ እንዲያድግ እንዲሁም ያንቺ የቀሪ የእርግዝና ወራቶችሽ ጤናማ እንዲሆኑ ነው። ይህ ክትትል ታዲያ አንድ ጊዜ ብቻ አድርገሽ የምታቆሚው ክትትል አይደለም። የጤና ባለሙያሽ የተለያዩ የእርግዝና ሂደቶችሽን ለመከላከል በየጊዜው ቀጠሮ እየሰጠሽ ክትትል የሚያደርግልሽ ነው የሚሆነው። በእነዚህ ክትትሎች ወቅትም የልጅሽን መጠን፣ የክብደትሽን፣ የልብ ምትሽን፣ የደም ግፊትሽን እንዲሁም ደግሞ ወደ ሀያኛው ሳምንት አካባቢ ስትቃረቢ የልጅሽንና የአንቺን ሙሉ ስካን ማየት ይፈልጋል። ከዛው 24 እና 28ኛ ሳምንት ላይ ስትደርሺ ደግሞ በእርግዝና ወቅት የሚመጣ የስኳር በሽታን ለመከላከል ወይም ቀድሞ ለማወቅ የሚያግዝ ምርመራ ያደርግልሻል ማለት ነው። ይህን ሁሉ ክትትል ያረግሽ ታዲያ የአንቺ ምቾት መጠበቅ አለበት። ግን እንዴት? ሰውነትሽ በጨመረ ጊዜ የምትለብሻቸው ከዚህ በፊት ስትለብሻቸው የነበሩ ልብሶች ላይሆኑሽ ይችላሉ፣ ወይም ደግሞ ምቾት ላይሰጡሽ ይችላሉ። ስለዚህ በዚህ ጊዜ በስራም ወቅት፣ በቤት ውስጥ እንዲሁም ደግሞ የተለያየ ፕሮግራሞች፣ ዝግጅቶች ሲኖሩሽ ልትለብሻቸው የምትችያቸው ለዚህ ወቅት የተዘጋጁ የእርግዝና ልብሶች አሉ። ከነዚህም መካከል እንደዚህ አይነት ሆድሽ ሲገፋ አብረው የሚለበሱ ሱሪዎች ነፃ፣ መሆን ከፈለግሽ ደግሞ እንደዚህ አይነት ቀሚሶች አሉ። ሌላው በጣም አስፈላጊ ነው ብለን የምናስበው ደግሞ ፓንትና ጡት ማያዣ ነው። ፓንትና ጡት ማሳዣ ስትመርጪ ደግሞ ኮተን እና ብረት የሌላቸው መሆናቸውን ማረጋገጥ አለብሽ። ይህም ደግሞ ምቾትሽን ይበልጥ ለመጠበቅ ነው። ወደ ጫማ ደግሞ ስንመጣ በእርግዝና ወቅት እግርሽ የማበጥ ወይም ደግሞ የመወፈር ምልክት ሊያሳይ ስለሚችል በማንኛውም ጊዜ ሊመችሽ የሚችል እና የደም ዝውውርሽን እንደ ልብ ሊያደረግልሽ የሚችል ሰፋ ያለ ጫማ መምረጥ መቻል አለብሽ። እሺ ላንቺ ምቾት ይህን ያህል ካሰብንና ከተዘጋጀን አሁን ደግሞ ወደ ልጅሽ እንሂድ። ለልጅሽ ምን ምን ነገሮች ሊያስፈልጉ ይችላሉ? መቼም እነዚህ ነገሮች ልጅሽ ከተወለደ በኋላ አዘጋጃለሁ ብሎ ማሰብ ይከብዳል። ልጅሽን ሁልጊዜ ከአንቺ ጋር ማስተኛት እኛ አልመክርም። ይህም የሆነበት አንደኛ ምክንያት ደግሞ እንዳይታፈን ነው፣ ሁለተኛው ደግሞ በራሱ መሆንን እንዲለማመድ ነው። አልጋ ስትመርጪ ታዲያ ዋነኛው ማስተዋል ያለብሽ ነገር ፍራሹ ነው። ፍራሹ ቀጥ ያለ እንዲሁም ደረቅ መሆን ይጠበቅበታል። የሚሰራበትም ጨርቅ ደግሞ የጥጥ ጨርቅ ቢሆን ይመከራል። ሌላው ደግሞ ቶሎ ቶሎ የሚያስፈልጉ እንደ ዳይፐር፣ መጠራረጊያ፣ የልጅ ሳሙና፣ ቅባት፣ ቫዝሊን፣ ፓውደር፣ ካኒቴራዎች፣ ኮፍያ፣ ካልሲዎች፣ የእጅ መሸፈኛ፣ ገላ መታጠቢያ፣ መጠቅለያ፣ የእንጀራና ጡጦዎች እንዲሁም ደግሞ መቀቀያ እና ማጠቢያ ናቸው። ከወለድሽ በኋላ ብዙ የምትንቀሳቀሽ ከሆነ እና ልጆች ደግሞ አብሮሽ የሚንቀሳቀስ ከሆነ መግፊያ እና ማቀፊያ ወይም ደግሞ ማዘያ ያስፈልግሻል። ሊጠይቁሽ የሚመጡት እንግዶችስ፣ አንቺስ የምትታረሽበት ምን ምን ማዘጋጀት አለብሽ? ለዚህ እንደ ቆሎ፣ የገንፎና የአጥሚ እህል፣ ቡላ፣ ቂንጪ የመሳሰሉትን ሰውነትሽን ሊጠገኑልሽ የሚችሉ ምግቦችን ቀድመሽ ማዘጋጀት ይኖርብሻል። የመጨረሻ ሳምንትሽ ላይ ከገባሽ በኋላ ወደ ጤና ጣቢያ ወይም ደግሞ ሆስፒታል ስትሄጂ በቅርብ የሚያስፈልጉሽን ነገሮች ቀድመሽ ማዘጋጀት ይኖርብሻል። ለምሳሌ ምጥር ሲጀምር የማያስጨንቅሽን እና በደንብ ምቾትሽን ሊጠብቅ የሚችል የማይሞቅሽን እና የማይዝሽን ቢጃማ ወይም ደግሞ ጋውን እንዲሁም ደግሞ ነጠላ ጫማ ይዘሽ መሄድ ይኖርብሻል። ከዛም በተጨማሪ የምታድሪ ከሆነ እንዳይበርድሽ ተጨማሪ ካልሲ እና ልብስ እንዲሁም ደግሞ ፓንት አዘጋጅተሽ መውሰድ ይኖርብሻል። አንቺ በሰላም ከተገላገልሽ በኋላ ለልጆች ደግሞ የሚጠቀለልበትን መጠቅለያ እንዲሁም ደግሞ ሙሉ ልብስ ማዘጋጀት ይኖርብሻል። በመጨረሻም ምጥሽ መጥቶ አልጋ ስትይዢ የአልጋ እና ሊሰጡሽ የሚችሉ ምርመራዎችን እና መድኃኒቶችንም እንዲሁም ደግሞ የማዋለጃ ወጪሽን አስቢ። አሁን በሰላም ተገላገልሽ፣ ከዛስ በምት ከሆነ የወለድ የሚፈስሽ ደም ቶሎ ላይ ቆም ስለሚችል ኮሊድ በኋላ የተዘጋጁ ሞዴሶች ያስፈልጉሻል። ቀጥሎ ልጅሽን እንድታጠቢ ሲሰጡሽ በቀላሉ መግለጽና ልጅሽን ማጥባት እንድትች የሚያግዝሽ ልብስ፣ እንዲሁም ልጅሽን ካጠባሽ በኋላ ደግሞ የሚያምሽ ከሆነ ለዚህ ተብሎ የተዘጋጁ የጡት ጫፍ ክሬሞችን መጠቀም ትችያለሽ። ከዚህ በኋላ እንደ አስፈላጊነቱ የሚሰጡሽን አጋዥ መድኃኒቶች ማስታገሻዎች እና የመውጫ ደግሞ ወጪሽን ማሰብ ይኖርብሻል። ሌላው መካተት ያለበት ወጪ ደግሞ ድንገተኛ ወጪ ነው። ይህም አያድርስና በእርግዝናሽ ወቅት አንዳንድ ሕመሞች ቢያጋጥሙሽ ወይም ያልታሰቡ ነገሮች ቢገጥሙሽ እንዲሁም በምጥ ልትወልጂ ገብተሽ ቀዶ ጥገና እንደሚያስፈልግሽ ቢነገርሽ የመሳሰሉትን ወጪዎች ቀደም ብለሽ ማሰብ ያስፈልጋል። እናትነት ትልቅ ዋጋ የሚያስከፍል አንድ የሕይወታችን አካል ቢሆንም ልጆቻችንን ግን በተቻለን አቅም በተሻለ አጋጣሚ ብንቀበላቸው ለእኛም ለእነሱም ቀሪ ጊዜያችንን ደስ የምንሰኝበት ያደርግልናል። በዚህ ክፍል በቂ መረጃ እንዳገኘች ተስፋ እናደርጋለን። ማንኛውም አይነት ጥያቄዎች ካሉሽ እታች ኮመንሴሽኑ ላይ ጣል ልታደርጊልን ትችላለሽ። እንደዚህ አይነት ተጨማሪ መረጃዎችን ለማግኘት የየኔ ሄልስ ድረገጽን ው የኔ ሄልስ ዶት ኮም እና የየኔ ሄልስ አፕሊኬሽን ወይም ደግሞ መተግበሪያን በማውረድ እንደ የወር አበባ ወይም ደግሞ የእርግዝና መከታተያ፣ የኦንላይን ፋርማሲ አገልግሎት እና የመማሪያ ቪዲዮዎችን እና ጽሁፎችን ልታገኝ ትችላለሽ እስካሁን ማኖራችሁን ስለቆያችሁ በጣም እናመሰግናለን። ይህ ክፍል ይጠቅማል ብላችሁ ካሰባችሁ ቻናላችንን በመቀላቀል እንዲሁም ይህንን ክፍል ለሌሎች በማጋራት መልእክቱን ማስተላለፍ እንዳትረሱ። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ